“መቼ ነው ነቅቼ ድምጽህን የምሰማው?” ይህ መዝሙር ስትጽፍ ምን አይነት ሁኔታ ውስጥ ነበርክ? አንዳንድ ድክመቶች በድፍረት ተገልጸዋል እና እንደዛ እንድትል ያደረግህን ሞመንት ብትነግረን። እግዚአብሔር መንቃትን እንዴት ነበር ያለማመደ? ደጋግመን እንዘምረዋለን መዝሙር “መቼ ነው ነቅቼ ድምጽህን ምሰማው?” ከዛ ደግመን ደግሞ ሌላ ጊዜም እንዘምረዋለንና እንደው አንዴ ብቻ ነው የዘመርከው ወይስ በተደጋጋሚ በህይወት ይመጣ ነበረ ወይ? ከዛስ በዚህ አይነት የህይወት ድግግሞሽ፣ በዚህ አይነት የህይወት አዙርት ውስጥ ላለን ለዚህ ዘመን ሰዎች ምን ተመክረናለ? ማለዳ የመጣ ስታነቃኝ፣ ጆሮዬን ከፍተህ ስትናገርኝ፣ በማስተዋል መንገድ ስትመራኝ። መቼ ነው መቼ ነው ነቅቼ ድምጽህን የምሰማው የሚል ነው። እንዴት ነው ይሄ መስሙር ሊጻፍ የቻለው ወደሚለው ላምጣችሁ። አንዳንድ ጊዜ ምክንያቱ ሳይታወቅ ለጸሎት እና ቃሉን ለማጥናት የሚሆን ንቃትና ትጋት ይቀንሳል። መንፈሳዊ ጥንካሬ ምን እንደዚሁ? የድካም ስሜት ይመጣል። እኔ ተዘምቶኝ አውቃለሁ። ሁሌ በቃ የአንበሳነት ስሜት ውስጥ አይደለም የኖርኩት። አሁንስ ደከመኝ ብዬ አውቃለሁ። ሁሌ በቃ በቃ ሳቅ በሳቅየው እንኳ አይደለም የኖርኩት። አዝኜ አውቃለሁ። ትካዜ ውስጥ ገብቼ ያውቃለሁ። ቅድም መዘመራን የዘመሩት መዝሙር ያ ይሃል በሚል በሁለተኛ መደብ አንተ የተባለ የተዘመረው መዝሙር ወደ ራሴ የተዘመረ ነው ማታወቁ ካላችሁ ያ የኛል የሚል ሀሳብ በሌላ መዝሙር ስላለ ያ ያህል ኢየሱስ፣ ያ ያህል ተስፋዬ ያልኩት ትካዜ ውስጥ አልፌ ነው። ሕመም ስለነበረ ነው ውስጤ። በምን ምክንያት ብላችሁ አትጠይቁኝ። የኔ ምክንያት የእናንተ ላይሆን ይችላል። ግን ይታለፋል እንደዚህ አዝኛ ያውቃል። ከዚያ ሁኔታ ውስጥ መውጣትን በጣም ፈልግ ያውቃል። መዝሙሩ የተጻፈውና የተዘምረው ያኔ ነበር። በየጊዜው አይደለም የዘመርኩት፣ አልፎ አልፎ ግን ዘምሬአለሁ። ያዘወተራችሁ ልትኖሩ ትችላላችሁ። እኔ አልፎ አልፎ አንጎራጉር ያለው ከመጽሐፍ ቅዱስ ሰዎች አንስቶ ከቀደሙት ዘማሪያን ስለ እንደዚህ አይነት የናፍቆትና የተማጽኖ ዝማሬ የምንማረው እኮ አለ። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ እደርሳለሁ፣ የአምላክንስ ፊት መቼ አያለው? የሚል ታነባላችሁ። መዝሙረ ዳዊት ምዕራፍ አርባ ሁለት ለመቼ የሚል ስለዚህ፣ በእኛ አልተጀመረም ልላችሁ ፈልጌ። አለ መጽሐፍ ውስጥ እኔ ስጮህ የማትሰማው እስከ መቼ ነው? ብሏልም ባቆምም ይሄ መቼ እስከ መቼ የሚሉ ጥያቄዎች በልዩ ልዩ መንገዶችና ምክንያቶች ቀርበው የሚያውቁ ናቸው። አዲስ አይደሉም። እርግጥ ይህ መዝሙር በአምስት ቁጥር ሰንዱቅ ውስጥ ለመጀመሪያ ጊዜ እንደተለቀቀ አንድ ቢያንስ ቢያንስ አንድ ቅር ያለው ሰው እንደነበረ አስታውሳለሁ በዚህ በምስጋና ዘመን እንዴት እንደዚህ አይነት ዝማሬ ይጻፋል እና ትንሽ እኔም ቅር ብሎኝ ነበር ሰው አሰናቀልኩ ማለት ነው ብዬ እሷን ሳልቀላቅል ሌሎቹን ብቻ ባወጣሽ አልነበር! ነበር የተሰናከለብኝን፣ እግዚአብሔር አምላክ ይርዳልኝ ብዬ አለፍያለሁ። ዘመኑ የምስጋና ነው በሚል ነው እሱ እርዳኝ፣ አውጣኝ፣ ከድካሜ አበርታኝ የሚባልበት ዘመን አልፏል። በደርግ ዘመን እንደማለት መስለኛል በደርግ ዘመን አላለፈም። የምታውቁት ታውቃላችሁ። በቤተ ክርስቲያን ታሪክ ውስጥ ተቀራራቢነት ያለው መልእክት ያላቸው ዝማሬዎች ይገኛሉ። የጥንት አምባ ጥግ ሁነኝ ከለላህ ይሰውረኝ ስለሚል ሚል መዝሙር ስንት ሰው እንደሚያቀላቅ ከተወጋው ጎንህም የሚፈልቅ ውሃና ደም ከክፋቴ ይጠበኝ ከጥፋቴም ያድነኝ ይለና ሄዶ አንድ ቦታ ሕግ መፈጸሙ አቅቶኝ፣ ተሸነፍኩ ሌትም ቀንም አልቅሼ አልጠራልኝ የድፌ አንተ ብቻ ጽድቅ ሆነህ አድነኝ ከኩነኔ። እንደዚህ እንደዚህ የተዘመረ መዝሙር አለ በጥንት አባቶች ዘመን። ጌታ ኢየሱስ ትዝ አልከኝ ያደረክልኝ ውለታ ከዳሁ ተታልዬ ትቀበለኝ እንደ ወደ አንተ ልምጣ፣ ተብሎም ተዘምሮ ያውቃል። ክርስቲያን ነው የዘመረው። ሌሎቹ ክርስቲያኖች ሄዱ፣ በጣም ጠጉ፣ በህይወታቸው ግለው ወደ ድል ተጠጉ። የዓለም አገልጋይ ወኝ፣ እኔ ግን ቀረውኝ፣ ያችን ኢየሩሳሌምን ከሩቅ እያየው፣ ተብሎም ተዘምሯል። አልሰማችሁ እንደሆነ ከእኔ ትንሽ ቀደም ብሎ የተዘመረ መዝሙር ነው ይሄ። ያለነው ክርስትና እውነት ነው። እውነትን መነጋገር ነው። እግዚአብሔርም ከሰውም ጋር ውሸት አይደለም ክርስትና እውነተኛነት ነው። ያለንበትን ሁኔታ በትክክል መግለጥ ነው በሚመለከተው ፊት እና በዝማሬያችን ይህንን ማድረግ ስህተት የለውም። እኔን ጌታ ወይ ድካም ይዞኛል፣ አለ ደግሞ አንዱ ድምፄን ማሰማት አቅሶኛል። ወድቅ ያለው ጌታ ወይ አንሳኝ፣ እባክህ ህይወቴን ለው ክርስቲያን ነው ይንን የዘመረው። ድካም የተሰማው ክርስቲያን እውነቱን ነው። ቃልክን ለማንበብ አይኔ የታወረ፣ ላልጸሌ ጉልበቴ የታሰረ፣ አንተን እንዳላስብ አእምሮዬ ዛለ፣ እግሬም ወደ ጥፋት ኮበለለ። ወድቅ ያለው ጌታ ወይ አንሳኝ የተባለም ተዘምሮ አለ። እውነቱ እውነቱ ግን ዝም ብለው ጨለምተኛነት ብቻ የምሳላችሁ መዝሙሩን እስከ ፍጻሜው ማዳመጥ ያስፈልጋል። ወደ ፍጻሜው ያደርሰን እግዚአብሔር እና ከመሃል ገንጥሎ ከመሮጥ እስከ ፍጻሜው አድርሶ ሙሉ ነገሩን ለማግኘት ያስችልን። ምን ይላል ያ መዝሙር መጨረሻው? አየሁ ጌታዬ ወዲህ ሲመጣ፣ እኔኑ ከጥፋት ሊያወጣ፣ እጁን ላከልኝ ፍጹም አዳነ። ከእንግዲህስ ከጌታዬ ጋር ነኝ፣ ቀረት አልልም እርሱን ስከተል፣ እኔኑ ለመውሰድ ስለሚያስብ መስቀሉ ለእኔ ቢከብደኝ እንኳን ፍጹም ከመሸከም አልወስንም ብሎ ነው የሚጨርሰው እና መጨረሻው ማየት ጥሩ ነው። እኛ እንግዲህ እንዲ እንዲህ አይነቱን እየሰማንን ነው ያደግነው እና ጠቅሞናል። እውነት እውነቱን መዘመር ጠቅሞናል። በበኩላችን እንዲህ ስንጸልይ ለመታደስ እና ለመበርታት ያለንን ብርቱ ፍላጎት እንገልጻለን። እግዚአብሔርም ያድሰናል። እግዚአብሔር አምላክ ሁኔታዬን ቀይሮት አድሶኝ ብዙ ጊዜ አይቻሉ። የሚያድስ አምላክ ነው የምናመልከው፣ ኃይልን የሚያድስ አምላክ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ በራሳቸው አይደለም የሚያድሱት አዳሹ ያድሳቸዋል የሚያድስ መንፈስ በመላክ እናንተን ምን ልምከር በተዘዋዋሪ አሁንም እየመከርኩ ነበር አሁን በቀጥታ በኢሳይያስ መጽሐፍ ምዕራፍ 50 ቁጥር 40 ላይ የደከመውን በቃል እንዴት እንደሚደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ተሰማ ዘንድ ጆሮዬን ያነቃቃል። ማለዳ እየመታ ስታነቃኝ የሚለው ሐሳብ ከዚህ ነው የተወሰደው። ጌታ ኢየሱስ ክርስቶስ ለበጎቹ ድምፁን ያሰማል፣ ሚያነቃ ድምፅ ይሰጣቸዋል፣ በጎቹም ይከተሉታል። የእረኛችንን የኢየሱስን ድምፅ መፈለግ ይኖርብናል፣ መፈለግ ይኖርባቸዋል። ድምፁን ለመስማት ጊዜ ብትሰጡ ትጠቀሙበታላችሁ። በጥሞና የምትሆኑበት ልባችሁን የምትከፍቱበት የምትጸልዩበት ቃሉን የምታጠኑበት ጊዜ ይኖራችሁ። ከሚጎዳችሁ ድምፅ ሽሹ። የሚጠቅማችሁን የክርስቶስን ድምፅ ተከተሉ። ክርስቶስን ብቻ መከተል ይሆንላችሁ። ድምፁን የምትናፍቁ ሁኑ። ድምፅ ፈልጌዋለሁ በሉ ስሰማ እታደሳለሁ ስሰማ እነቃለሁ ቃልህ ያነቃኛል ተንበርክካችሁ ይህን ጠይቁት ተቀምጣችሁም ቢሆን ቃሉን መጽሐፉን ገልጣችሁ ድምፁን ፈልጉ ድምፁን ፍለጋ አገር ለአገር መንከራተት አስፈላጊ አይደለም መንደር ለመንደር መንከራተት አስፈላጊ አይደለም በቤታችሁ ነው ያለው ጌታ ቅርብ ነው። እድሉ ለእያንዳንዱ ሰው የተሰጠ ነው። እረኛችን ከእያንዳንዳችን ጋር ስላለ ድምፁን ያሰማናል። አንዳንዴ ዝም ያለ ይመስል እንጂ አብሮን አለ። ድምፁን አሰምቶ ያበረታናል። ማለዳ የመጣ ስታነቃኝ ጆሮን ከፍተህ ስትናገር በማስተዋል መንገድ